ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ምለዋልም የምትገኝ ኢትዮጵያውያን ድም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ነው? ሁሉ መልካም እኔ ለሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቤተሰብ ስለ እንዳልክ አልሰራም በትም ነበር ማለት ነው። እንግዲህ እንዳልክ ትናንትና አንዷ መታ። እኔ ከዙሪያ ስታየኝ ምንድን ነው የምመስልህ? የራስን ህይወት አትጀምርም ወይ? እሷን ረስተ ብላ ተናገረች፣ ተነፈሰችው ማለት ነው። እንዳልክም እኔ እኮ ያልጨረስኩት ነገርና ህይወት ሲኖረኝ ነው አዲስ ህይወት ለመጀመር የማስበው። እኔ ገና ያልጨረስኩት ነገር አለ አለ። እኔ ግን እንዳልክ እንደዚህ እንዲተማመን ያደረገውን ነገር ባቅ በጣም ነበር ደስ የሚለኝ፣ በጣም ማለት ነው። ምክንያቱም እያየው ኢቨን እዚህ ጋር ያለውን ነገር እያየው እንኳን ማመን አልፈለገም፣ ማመን አልፈለገም። ወይኔ ሄዱ፣ ይህ ከምኑ የሰራሽ ከምኑ ቀምሞ ከምኑ ከምኑ አጣፍጦ የሰራሽ፣ እንደው እንደዚህ በሰቡ ዘንድ ሁላ በነገራችን ላይ ማለት ነው አቅሱሏችሁ የሚሄድ ወንድ ወይ በድሏችሁ የሚሄድ ወንድ ልክ እንደዚህ ተጸጽቶ መጥቶ፣ በቃ እናንተ ተሽሏችሁ ሲያገኛችሁ የሚያስደስት ነገር የለም። የምር እኔ የሰበረኝ ሰው ተደስቼ ተለውጭ ሲያይ ነው የምደሰተው። ለሱ ክፋት አልመኝም ለማንም ሰው ግን ደግሞ የጎዳኝ የብድልኝ ሰው ካለ ግን ተጸጽቶ ሳይ በጣም ነው ደስ እርክት ለመ እርክት ማለት ነው። እና ሄዱም እንግዲህ ይሄ ነገር እንደሚያስደስትሽ የሰው ልጅ በቃ ሲጸጸት እንደሚያስደስትሽ አምናለሁ። ጥሩ ነው ጥሩ ነው። ሰዎች ይዩት። በዚህ ምድር ላይ የሚያረጓትን ነገር ዋጋ መክፈል አለባቸው። ምክንያቱም ለቀጣይ ህይወታቸው እንኳን ያኛው ህይወት እንኳን መመለስ ባይችል የሚችል ይኖራል የማይችል ይኖራል ሱ እንደ ፈጣሪ ፈቃድ ግን ባይችል እንኳን ለሌላው ለቀጣዩ ህይወቱ ማስተማሪያ ይሆነዋል ማለት ነው። ስለዚህ ይሄ ይማርበታል፣ ሁሉም ይማሩበታል። እነሱ ብቻ ሳይሆን ብዙዎች በዚህ ነገር ውስጥ የሚያልፉ ይማሩበታል ብዬ አስባለሁኝ። እና በጣም በኮሜንት ፑሽፑሽ እያደረጉት ነው የሚገኙት አላቅም ምን እንደሚፈጠር አለቅ። እኔ ግን የሆነ የሚሰማኝ ነገር አለ። ቤተሰብ ግን አሁን እንዲህ ብዬ ብነግራቸው እናቴ ነው ወጥ የምትሠሩት እናቴ ነው የሚጨፍሩብኝ፣ በእርግጠኝነት ስለዚህ ምንድነው ማድረግ ያለብኝ? ዝም ዝም የመጣ ጊዜ ይዤው እመጣለሁ ማለት ነገሩ ያፈጠጠ ያገጠጠ ጊዜ ይዤው ወደ እናንተ ከች እላለሁ፣ እኔ እህታችሁ ማለት ነው ገብ እንዳልከ እርግጠኛ ነኝ። እዛው ጸበል ሄደ፣ ሄለን የአንተ መሆኗ ነገረች። የመቤት ብይን ማስበው ባይሆን ኖሮ እንደዚህ አይልም ነበር። ለዛ ነው ዝም ብሎ እየጠበቃት ያለው። እግዚአብሔር ያጣምረው ማንም አይለየውም በለው። ወይ ሄሉ ካንተ ብትሆን በጣም ደስ ይለኝ ነበር። በቃ ካልፈለገሽ ተይው። ሰው ሲፈልግሽ ሲወድሽ ነው። አዎ ለዚሽ ለሴቷ የማስተላለፈው ነገር ቢኖር አብሮሽ ቢኖር እራሱ ኳስ ነው የሚያደርግሽ፣ ማሬ ምንም አይጠቅምሽም። በድን ይዘሽ ከመኖር ደግሞ ቢቀርብሽ ይሻላል። ለዚህ ስለበቃ ደስ ብሎኛል። ሁልጊዜም በጊዜ ውብ ይሆናል። እንዳልክ እንኳን ደህና መጣ። በህይወት የምንፈልገውን ሁሉ መብርሃን የአምላክና ትፈጽምልህ። እንዳልክ ወዳሃለው። ሽሄዱሻ ደግሞ ብቃቱ ትመጣለች። ለመብራን ስውሮ ማርያም ያሰብከውን ታሳካል። ልታደርግልህ የእውነት ከልቤ ነው፣ ትርዳህ። አንደኛ ምርጫ የነበራችሁ ከሄሉ ጋር በጣም ነበር የምታምሩት፣ የምወዳችሁ። እንዳልክ ወንድሜ እንደዚህ ስላየሁት ደስ ብሎኛል። አንቺ ወንድማችን ለምንድን ነው የምትመችው እንዴ? ፍቅር ነው ማሪ፣ ፍቅር ፍቅር፣ ነው ፍቅር ነው የሚለው ዘፈን አላል፣ እንደዛ ነው እንዳልክ። ሲሮጥ እንደኔ ይስቃል። ሳት ይዘው ነ እናቴ፣ እንዳልክ የምታምነው አምላክ ያሰብክ ካለ ሄሉ፣ እባክሽን ተረጁ እንዴ! እናንተ እንዴት ነው የምታስቡት ወገን? አረገዘች እኮ ሄሉ ሻ የሌላ ልጅ ሊያሳድግ ነው። ታቡ ምን እንደሆነ አባት እና እናት ይሻሉታል። ጉድፈላ ወይኔ! እንዳልክ ሄሉ ያንተ ናት፣ ተስፋ እንዳትቆርጥ። ጉድፈላ በዱላ ሆነ እንዴ ፍቅር አይገርምም። ዘመኑ ነው ዘመኑ ነው። አትፍረዱባት። ወይ ማርያም ዛሬ በጣም አሳዘንከኝ። አይዞ፣ እመቤቴ ማርያም ከፈቀደች ይሆናል። ትዕግስት ግን ይገርማል። እሷ እንደዛ እየመታች ዝም ብለህ መታገስ ለሴት ያለ ክብር ያስታውቃል። አንቺ ደግሞ በግድ ነው እንዴ ካልወደደሽ። ሳ ምን አድርግ ነው የምትዩው? ምን አመጣው መማታት? በስርት አታወሪውም እንዴ አሁን እራሱ ችግር ሳይፈታ አንቺ አሁን እንደዚህ ማለትሽ ምን አስቸኮለሽ? እሱ ያፈቀራት ሄሉዬ ናት። እግዚአብሔር ከፈቀደ አብረው ይሆናሉ። የጊዜ ጉዳይ ነው እንጂ እውነት የሚዋደዱ ከሆነ አብረው ይሆናሉ ይላል። አቤት ኮሜንት፣ አቤት ኮሜንት። በጣም ኮሜንታችን ኢትዮጵያ ሴቶች ወንዶችን እያስቸኮለናት እውነት ነው። እያስቸገሩ ነው። እንዳልክ ሄሉ ያንተ ብቻ ናት። ግን እንዳቸኩል ተስፋ ናት እንዳቆርጥ አሁን የያዘችው ህይወት ሄሉ እየተከከል ስላልሆነ አብራችሁ እንደምትሆኑ ተስፋ አለኝ። እንዳልክ ጠብቃት። እንዳልክ ያሰብከውንም ብርሃን ታሳካለ። አዎ ሄሉ እንዳልክ ብቻ ናት። በደው የጀግና ልጅ እንደዚህ መተተብትቦት ሳየው ያሳዝናል። እግዚአብሔር ይፈውስ። አብልጣችሁ ከምትወዱት ወንድ ይልቅ አብልጦ የሚወዳችሁ ወንድ ምረጡ። ሴቶች እያደራችሁ ነው። አዎ ወንድ ሊ ሲወዳችሁ ነው እንጂ ካልወደዳችሁ ኳስ ነው የሚያረጋቸው። በሎኒ ኳስ ማለት ነው እሱ። እግዚኦ። ሴቶች ግን በቃ ወንድ መለመኑ ቀረ። ሴቶች ሆኑ ጠያቂ። ተመስገን። ክብር ለቤተሰቦች። መቼም አላርገው መቼም ማለት ነው ግን እንዳልክ እኔ አዲስ አበባ ልጅ ነኝ እና ከበፊት ጀምሮ እከታተልሃለሁ። በተለይ ከሄሉ ጋር ስትሰራ እና የምትዋሽው ሁሉ አይመስለኝም። እና እባክህ እንደ ሌሎች ድራማ እንዳይሆን፣ እባክህ ሁሌም እንደ ድሩና፣ እስኪ ታውኝ፣ እስኪ ታውኝ፣ ስምንተኛው ሺ እንዳልክ ወንድማችን አሁን አሁን ይሄን አርግዣለሁ እያለች ነው። እና መላውስ ምንድነው? ወንድማችን በቃ የራስን ህይወት እንደሚባል እንዳልከው ወንድማችን አሁን ላይ አርግዣለሁ እያለች ነው እና መላው በቃ የራስን ህይወት እንደሚባለው እንደዚህ ስላየን ደስ ብሎኛል። ደግሞ ማጠፋች ደሞ እንዳልክ ሄሉ ትመለሳለች፣ የጊዜ ጉዳይ ነው። ጠብቃት በለው፣ በለው፣ በለው፣ በለው፣ በለው። ኮሜንታችሁ እኮ እኔ እኮ የሚያስደንቀኝ እናንተ እኮ ቅመሞች እኮ የመሰላችሁን ታጣምራላችሁ፣ ያን መሰላችሁን ታፋታላችኋል። በእውነቱ ችግር የለባችሁ አውቀው ነው። ልስቅ ነበረ እኮ ሲሄድ አስገድዳ ደፍሮ ይመስልናት፣ ይሽሽ እንጂ ይሽሽ እንጂ። እና ሴቱ እኮ ተበላሽቷል፣ ጭርሻይን አውጥቷል። እኔም ከያብ እንዳልክ መልካም ልጅ ነው። ግን የገረመችን ከያብ ጋ የሁለት መኖር። አንቺ ደግሞ ሴትዮ ተረጋጊ። የማናት ጋጠወጥ! አፈቅረሃለሁ ብትለው ሮጠ። እኔም ምስኪን ለምንድን ነው ግን የምታሳዝነኝ ኮሜንቶች አይቅምም። አንዳንድ ሴቶች ግን ጤነኛ ናችሁ? በግድ ወደደኛለን እኮ ሊባልም አይገባም። ሲጀመር ይህ ኖር ነው። ሴቶች የራሳችሁን አስከብሩት። ወንዶች የሚያፈቅሯችሁን እንጂ የምታፈቅሩትን ልታገቡ አይገባም። ይሄ ኔ ምልክት ነው። መጨረሻው ምናያለን። ወዳችኋለሁ። ላይክ ሽር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻውቻው